በቅድስት ቤተ ክርስቲያንም ትቤት ስመ ማርያም ጽዮን ለዓለም ዓለም ቅዱስ ቅዱስ ቅዱስ ሰብ ላይ የምትመሰግን የሰራዊት ጌታ የዓለም ንጉስ ኢየሱስ ክርስቶስ ሁሉን የምትይዝ ጌታ ወይ እንለምንሃለን እንማልድሃለን። በመላው ለሊት እንደጠበቅከን፣ ወደ ቀደሞ ብርሃን ዳግመኛ እንዳደረስከን በሚመጣው ለሊት ጠብቀን።

የዓለምን ኃጢአት የምታደርግ የእግዚአብሔር በግ አንተ ነህና ይቅር በለን። በአባት ጥበ መስፈርት ከሰማይ ወርደሃልና አንተ የፈጠር ከሞች ተለዋጭ የሆነው ፍጥረቱን ታድን ዘንድ በንፋስ ክንፍ የሚሄዱትን መላ ተረቂቃን የሚያገለግሉትን የሳት ነበልባል የሚያደርጋቸው መደራዊቶ እንድትንቀጠቀጥ ያደርጋታል። ተራሮች የሚዳስሳቸው ያጨሳሉ። ዓለምን ያስቀንት አምላካችን እግዚአብሔር ወይ በስጦታ መንፈስ ወገኖችን አድናቸው። አቤቱ አምላካችን በስጦታ መንፈስ ወገኖችን ደስ አሰኛቸውን። ጭንቁን ነገር የምታቀል የተቸገኑን የምትረዳ አንተ ነህ። የሐዋርያት ጌጣቸው የደን ገንዘባቸው ተስፋ ላጡ ሰዎች ተስፋቸው ምታነ የሚታነሳቸው ኢየሱስ ክርስቶስ ሆይ ለአብ ኃይሉ ጥበቡ የምትሆን አንተን እናመሰግናለን። ዛሬም ለዘውትርም ለዘላለሙ አሜን። አቤቱ ጸሎቴን ስማ፣ ጩኸቴም ወደፊት ይድረስ። በመከራዬ ቀን ፊትህን ከእኔ አትመልስ። ጆሮው ወደ እኔ አዘንብል፣ በጠራው ቀን ፈጥነ ስማኝ። ዘመኑም እንደ ጢስ አልቋልና አጥንቶችም እንደሳ አደርገዋልና ተቀሰፍኩ ልቤም እንደሳር ደረቀ፣ ለመብራት ተረስቶኛልና ና ከጩኸት የድምፅ የተነሳ ስጋይ በአጥንቶች ላይ ተጣበቅ እንደሜዳ አያ ሆንኩ፣ ለሊትም በሆና ቤት እንዳለ እንደ ጉጉት ሆንኩ። ጠላቶች ሁልጊዜ ሰርጉኛል፣ የሚያሳድዱ ተማማሉብኝ። አመድን እንደቅሚ ያለው እና መጤጠን ከንባይ ጋር ጠጥቻለ እና ቆቅጣ መክሰፍት የተነሳና ጥለኛል ና ዘመኔ እንደ ጥላለፈኒም እንደሳር ደረቅ። ያለው አንተ ግን አቤቱ ለዘላለም ትኖራለ መታሰቢያ ያለ ልጅ ልጅ ነው። አንተ ታናት ጽዮንን ይቅርበላት ይቅርትላን ዘንድ ጊዜዋ ነው እና ዘመኗም ደርሷልና ባሪያዎች ድንጋዮቹን ወዷልና መሬቷን ማክብሯታልና ቤቷ አሕዛብ ስምን ነገሥታት ሁሉ ክብርን ይፍሩ። እግዚአብሔር ጽዮንን ይሰራታል በክብሩም ይገለጣልና፣ ወደ ድሆች ጸሎት ተመልከት ልመናቸውን አላቅን። ይችን ለሚመጣ ትውልድ ተጻፈች፣ የሚፈጠር ህዝብ እግዚአብሔርን ያመሰግነዋል። ከሰማዩ የሆነው መቅደሱን ተመልክቷል። እግዚአብሔር ከሰማይ ምድርን ጎብኝቷል። ጎብኝታል የስረኞቹን ጩኸት የሰማ ዘንድ የተገደሉ ሰዎች ያድን ዘንድ የእግዚአብሔር ስም በጽዮን ምስጋና በኢየሩሳሌም ይነግሩ ዘንድ አሕዛብ በአንድነት በተሰበሰቡ ጊዜም ነገሥታቱም ለእግዚአብሔር ይገዙ ዘንድ በኃይሉ ጎዳና መለሳቸው። የዘመን የማነት ንገረኝ። በዘመን የመቆሌታ አትውሰደኝ። ዓመታቶችን ለልጅ ልጅ ናቸው። አቤቱ አንተ አስቀድመህ ምድር መሰረትክ ሰሜያት የእጆች ሥራ ናቸው። እነሱ ይጠፋሉ፣ አንተ ግን ትኖራለህ። ሁሉም እንደ ልብስ ያረጃ ለእንደ መጓነጸፊያም ትለውጣችኋለህ ይለወጡማል። አንተ ግን የዋንተነ ዓመታት ከቶ ያልቅም። የባሪያዎቹ ልጆች ይኖራሉ፣ ዘራቸው ለዘላለም ይጸናል። አቤቱ ከክፉ ቀን መከራ ከጥፋ ሰዓቶች ታድነን ዘንድ ከክፉ ሰዎች ተንኮል ካኬትም። ከስራት ድንገት ከሚመጣብን መከራ አቤቱ አምላካችን በዚህ ሰዓት አድነን። ዓለምን ያስክ አምላካችን እግዚአብሔር አንተነ አቤቱ አምላካችን ረድኤት፣ ድነት የሚገኝ ከአንተ ዘንድ ነውና ጌትነት የተማጠኑ ልባሪያ ዳዊትን ከክፉ ጦርነት ያዳንከው፣ ዳንኤልን ከአናብስት አፍ፣ ሶስናን ከረበናት፣ አናንያን አዛርያን ሚሳኤልን ከባቢሎን እሳት ያዳንካቸው አቤቱ አምላካችን እኛን ካላውያንን ከአመፀኛ ትውልድ አድነን፣ ነፍሳችን ስጋችን በቸርነት ጠብቅ። ቤተ ክርስቲያናችንን በምስጋና በጸሎት በቀናች ሃይማኖት ጠብቅ አምላካችን። ወይ ይቅር በለን አባታችን፣ በሰማይ የምትኖር ወደ ፈተና አታግባን ከክፉሉ አድነን እንጂ። ለሰይጣን ከመሸነፍና ከመዋረድም ከመውደቅም አድነን። በየጊዜው በየሰዓቱ ሁሉ ያለ ድካም ያለ ሀኬት እና እናገለግል ዘንድ እርዳን። በአንድ ልጅ በእርሱ ያለ ክቡር ጹላን ተገባ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ለዘውትርም ለዘላለሙ አሜን። አቤቱ በመዓትህ አትቅሰፈኝ በመቅሰፍትህም አትገስጸኝ፣ ፍላጻዎችህ ወግተውኛልና እጆችን በላይ ላይ አክብደውብኛልና ከቁጣ ፊት የተነሳ ለስጋዬ ድህነት የለውም። ከኃጢአቴ የፊት የተነሳ ለጥንቶቼ ሰላም የላቸውም። ኃጢአቴ ከራሴ ፀጉር በዝቷልና እንደ ከባድ ሸክም በላይ ላይ ከብዶኛልና። ከስንፍናዬም ፊት የተነሳ ጥንቶች ሸተቱ። በሰበሶ እጅግን ጎሰቆልኩ ጎበጥ። ሁልጊዜም በትቃዜ መላለሳለፍ ነው። ሲየም ስድብ ጠግባለችና፣ ለስጋዬ ድህነት ድህነት አጣው። ታመምኩ እጅግም ተሰቃየው፣ ከልቤም ማዘን የተነሳ ጭኋለሁ። አቤቱ ፈቃድ ሁሉ በፊት ነው፣ ጩኸቴም ከአንተ አይሰወርም። ልቤም ይደነግጥብኛል፣ ኃይሌም ተወኝ፣ ዓይኖቼም ብርሃን ፈዘዙብኝ። ወራዶቼ ባልንጀሮቼ ባላጋራ ሆኑኝ፣ ከበው ደበደበው። ዘመዶችም ተስፋ ቆጠው ተለዩ። ነፍሴ የሚምሻት በረቱብኝ፣ መከራዬንም የሚፈልጉ ከንቱ ተናገር፣ ሁልጊዜ ያጠፉ ይዘን በሽንገላ ይማከራሉን ነገር እንደማይሰማ ደንቆሮ አፉ እንደማይከፍት ዲዳ ሆንኩ። እንደማይሰማ ሰው ባፉ መናገር እንደማይችል ሰው ሆንኩ። አቤቱ በአንተ ታምኛለሁ። አቤቱ አምላኬ አንተ ስማኝ፣ የጠላቶች መዘባበቻ አታደርገ ብያለሁና እግሬም ቢሰነካከል በሌላ ብዙ ነገር ይናገራሉ። ኔ ሲገርፍ ዘንድ አቆሰለ ቁስ የሁልጊዜ በፊት ነውና በደሌን እናገራለሁ ስለ ኃጢአቴም እተክዛለሁ። ጠላቶች ሕያዋን ናቸው ይበረቱብኛል። በአመፅም የሚጠሉኝ ብዙ፣ በበጎ ፋንታ ክፉን የሚመለሱልኝ ጽድቅን ስለተከተልኩ ይከሱኛል። እንደ ርኩስ በድን ወንድሞቻቸውን ጣሉ። አቤቱ አንተ አትጣለኝ፣ አምላኬ ከእኔ አትራቅ። አቤቱ የመድኃኒቴ አምላክ ሆይን የለመርዳት ፍጠን ሁሉን የምትይዝ ይዝ እግዚአብሔር ሆይ እንለምናለን እንማልዳለን ለታመሙት አባቶቻችን እናቶቻችን ወንድሞቻችን እህቶቻችን ሕፃናቶችንም ጨምረህ ሕይወታቸውን ስጣቸው። የደዌ መንፈስ አርቅ፣ ደዌ ሁሉ ሕማም ሁሉ ከእነሱ አሳርፍ። አቤቱ ይቅርታ ፈጥኖ ይደረግልን። ነፍስን የምታድን ስጋ ስጋንም የምታድን ስጋ ወደማ ሁሉ የምትጎበኘን አንተ ነህ። ከርኩሳን መናፍስት ነፃ አድርግ የተጨነቀችውን የተቸገረችውን ሰውነት ፍጹም እረፍት ሰታ አሳርፍ። ድህን ሁሉ ከዚህ ቤት አስወጥጠስ ስደድ። ከየራሳችን የቁራኝነት ነው ያርቅ። ፍጹም ደህንነትን ስጠን። በአንድ ልጅ በእርሱ ያለ ክብር ጽላን ትገባል ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ለዘውትርም ለዘላለም አሜን። አቤቱ እንደ ቸርነትም መጠን ማረኝ፣ እንደ ምረትም ብዛት አጤቴን ደምስስ። ከበደሌን ፈጽመህ ጠበኝ፣ ከኃጢአቴም አንጻኝ። እኔ በደሌ ነውቅ ያለውና ኃጢአት የሁል ጊዜ ከፊትህ ነው። እናንተን ብቻ በደልኩ፣ በፊትህም ክፋትን አደረግው በነገርህ ትጸርቅ ዘንድ በፍርድም ታሸነፍ ዘንድ። እነ በኃጢአት ተጸነስኩ፣ እናቴም በአመፃ ወለደችኝ። እነ እውነትን ወደክ የማይነገር ስጉር ስጦታ እናስታወቀኝ። በኤርሶም ብርጨኝ ነፃማለው፣ ጠበይ ከበረደው ይልቅ ነጭ ይሆናለው። ሐሴትእና ደስታ አሰማኝ። የጻፍ ቃል አጥንቶች ደስ ይላቸዋል። ከኃጢአት የፊትን መልስ በሌለ ደምሰሳ ቤት ቤቱ ንጹ ልብ ፈጣርልኝ። የቀናውን መንፈስ በውስጥ አደስ። ከፊትም አተጣላይ ቅዱስ መንፈስን ከኔን አትውሰድብኝ። ደስታና ደስታና ማዳን ስጠኝ። በጽኑ መንፈስም አጽናኝ። መንገድን ለሀጥ አስተምራቸው ዘንድ ዝንጎች ወደ አንተ ይመለሱ ዘንድ የመድኃኒት የአምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴም በአንተ ጽድቅ ደስ ይለዋል። አቤቱ ከንፈሮችን ክፈት አፌን ምስጋናን የወራ መስዋዕትን ብትወድስ በሰጠሁ ነበር። የሚያቃጥለው መስዋዕት ደስ አያሰኝም። የእግዚአብሔር መስዋዕት የዋ መንፈስ ነው። የተዋረደውን የዋው ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሰማምራት የኢየሩሳሌም ቅጥሮች የፅርቆን መሥዋዕት መባውን የሚያቀጥለው መሥዋዕትን በወደደ መሰዋ ላይ ፈሪዳዎች ይሰዋሉ። አቤቱ ምረት ፈጥኖ በላችን ላይ ትደረግ የፊትን ብርሃን በሰውነታችን ላይ የሚያድን ምረት ይምጣ። ደስ የሚያሰቸርነት ይገለጽ። አቤቱ ከክፉ ነገር ከሰተት ሁሉ ጠብቀ እንደተናገርከው ተቀበለን። በእኛና በአንተ መካከል ሰላምን አድርግ። የበደለው ወደ አንተ መመለስ ይቻላልና ቁጥር በሌለ በቦታ ሁሉ ዘግድላለን ድካማችንን ትሸከማል፣ ኃጢአታችንን ትታገሳላ። አቤቱ አምላካችን እግዚአብሔር አንተ መሀሪ ነህ። እግዚአብሔር ይጠብቀኛል፣ የሚያሳጣኝ የለም። በለመለመ መስክም ያሳድረኛል፣ በረፍቷ ዘንድ አሳደገኝ። ነፍሴን መለሳ፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርም ምርኩዝ እነሱ ያጽናኑኛል። በፊት ገበታ አዘጋጀልኝ በሚያሰቃዩ ሰዎች ፊት ለፊትም ራሴን በዘይት ቀባህ ጽዋዬ የተተረፈረፈ ነው። ያረካለን ምረቱ በህይወት የዘመን ሁሉ ይከተለኛል። በእግዚአብሔር ቤት ለረጅም ዘመን እኖር ዘንድ እግዚአብሔርን አመስግኖች ቸር ነው እና ምረቱ ለዘላለም ነውና። የአማልክትን አምላክ አመስግኖት ምረቱ ለዘላለም ነውና። የጌቶችን ጌታ አመስግኖት ምረቱ ለዘላለም ነውና። እርሱን ብቻውን ታላቅ ታምራትን ያደረገ ምረቱ ለዘላለም ነውና ሰሚያትን በጥበቡ የሰራ ምረቱ ለዘላለም ነውና ምድርን በውኃ ላይ ያጸና ምረቱ ለዘላለም ነውና ብቻውን ታላላቅ ብርሃናትን የሰራ ምረቱ ለዘላለም ነውና ለፀሐይ ቀንን ያስገዛው ምረቱ ለዘላለም ነውና ለጨረቃና ለኳክብት ለሊትን ያስገዛቸው ምረቱ ለዘላለም ነውና ከብኩራቸው ጋራ ግብጽን የመታ ምረቱ ለዘላለም ነውና እስራኤልን ከመካከላቸው ወጣ ምረቱ ለዘላለም ነውና፣ በጸናች እጅ በተዘረጋችን ክንድ ምረቱ ለዘላለም ነውና። የኤርትራን ባህር ፈጽሞ የከፈለ ምረቱ ለዘላለም ነውና። እስራኤልን በመካከሉ ያሳለፈ ምረቱ ለዘላለም ነውና። እስራኤልን በመካከሉ ያሳለፈ ምረቱ ለዘላለም ነውና። ፈርዖንና ሰራዊቱን በኤርትራ ባህር ውስጥ የጣለ ምረቱ ለዘላለም ነውና። ሕዝቡን በምድረ በዳ የመራ ምረቱ ለዘላለም ነውና። ታለት ውሃን ያፈለቀ ምረቱ ለዘላለም ነውና ታላላቅ ነገሥታትን የገደለ ምረቱ ለዘላለም ነውና ጽማንን ነገሥታትን የገደለ ምረቱ ለዘላለም ነውና የአሞራውያን ንጉሥ ሲሆንን ምረቱ ለዘላለም ነውና የባሳን ንጉሥ ኦግን ምረቱ ለዘላለም ነውና ርስት አድርጎ የሰጠ ምድራቸውን ምረቱ ለዘላለም ነውና ለባሪያው ለእስራኤል ርስት አድርጎ የሰጠ ምረቱ ለዘላለም ነውና እግዚአብሔር እኛን በማዋ- በማዋረዳችን አስቦናልና ምሕረቱ ለዘላለም ነውና ከጠላቶቻችንም እጅ አድኖናልና ምሕረቱ ለዘላለም ነውና ለሥጋ ሁሉ ምግብን የሚሰጥ ምሕረቱ ለዘላለም ነውና የሰማይን አምላክ አመስግኑት፣ ምሕረቱ ለዘላለም ነውና የሰማይን አምላክ አመስግኑት፣ ምሕረቱ ለዘላለም ነውና የሰማይን አምላክ አመስግኑት ምሕረቱ ለዘላለም ነውና በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር አንተ መታመኛ ነህ እለዋለሁ። አምላኬና መሸሸጌ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ የሚያስደነግጥ ነገርም ያድንሃል። በላቦች ይጋርድሃል፣ በክንፎችን በታች ትቀመጣለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ በቀን ከሚበር ፍላጻ በጨለማ ከሚሄዱ ክፉ ነገር ከአደጋም ከቀትርም ጋር ይንም አትፈራም። ባጠገብህ ሺህ በቀኝ አስር ሺህ ይወድቃሉ፣ ወደ አንተ ግን አይቀርቡም። በአይኖች ብቻ ትመለከታለህ፣ አጥን ብድራት ታያለህ። አቤቱ አንተ ተስፋዬ ነህ፣ ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍ ወደ ቤትህም አይገባም። በመንገድ ሁሉ ይጠብቁ ዘንድ መላይትን ስላንተ ያዛችኋል እና እግርም በድንጋይ እንዳትሰነካከል በእጆችህ ያነሱሃል። በተኩላና በባብ ላይ ትጫማለህ።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 እሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን ኃጢአታችንን ማስተሰረይልን በጌታችን መን በርፊ ጸሎታችንን አሳርጊልን ይህን ኅብስት ላበላን ይህን ጽዋ ላጠጣን ምግባችንና ልብሳችን ላዘጋጀልን ኃጢአታችንን ውሎ ለታገሰልን ክቡር ደሙን ቅዱስ ሥጋውን ለሰጠን እስከዚህ ሰዓትም ላደረሰ ለሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል ለወለደችው ለድንግል ማርያም ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንዘ ውትር በየ ጊዜያቱና በየሰዓቱ ምስጋና ይገባል። በእውነት የፅርቅ ብርሃን የሚሆን አምላካችንን ክርስቶስን ይወለሽልን ንጽሕት ወይ ደስ ይበልሽ ንጽሕት ድንግል ወይ በነፍሳችን ይቅርታ ያደርግ ዘንድ ኃጢአታችንን የሚያስተሰርልን ዘንድ ወደ ጌታችን ለምኝልን። በእውነት ለሰው ወገን አማላጅ የምትወኝ አምላክን የወለደሽ ንጽሕት ቅድስት ድንግል ማርያም ወይ ደስ ይበልሽ። የኃጢአታችን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ድንግል የምትወኝ ንጽሕት ድንግል ወይ ደስ ይበልሽ። የባህሪያችን መመኪያ ወይ ደስ ይበልሽ። አምላካችንን አማኑኤልን የወለድሽልን ወይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ የሆነች ታስቢን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የምሕረት አባት የይቅርታ ባለቤት አባታችን፣ ፈጣሪያችን፣ መድኃኒታችን ኢየሱስ ክርስቶስ ምሕረቱን ቸርነትን ያበዛው። የምሕረት አባት የይቅርታ ባለቤት ምሕረቱን ቸርነትን ይላክልን፣ ለዓለሙ ሰላም፣ ለእኛም ለልጆቹ መረጋጋትን፣ ለምድሪቷ አበረከትን። አምላካችን ያድለን ይስጠን ሀገራችንን ሃይማኖታችንን አንድነታችንን ከጥፋት ከመለያየት ይጠብቅልን እኛንም ልጆችን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወሮሺ በሽታ ከድንገተኛ ሞ ከቀሳፊ ሰይጣን ቅዱሱ ደጉ ጌታ አምላካችን እግዚአብሔር ይጠብቀን። በህመም ላይ ለሚሰቃዩ ወገኖች በየቤታቸው በየሆስፒታሉ ተኝተው ለሚሰቃዩ ፈውሱን ጤናውን ያድላቸው ሰላሙን የሚስጣቸው የሞቱትን በደጋጎቹ በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን፣ ያዘኑትንም ያጽናናልን፣ የታሰሩትን ያስፈታልን፣ በስደት ዓለም ያሉትንም ይሰብስብልን፣ የተራቡትን ያብላ፣ የተጠሙትን ያጠጣ፣ የተራቆቱትን ያልብስ፣ በመከራ ያሉትን ከመከራ ስጋ ከመከራ ነፍስ ይሰውራቸው፣ የጠበቃቸው ጋሻ መከታ ይሆናቸው። በትዳር ያላችሁ ትዳራችሁን ይባርክ፣ ልጆቻችሁን ይባርክ፣ መልካም ስራችሁን ይባርክላችሁ። ትዳር ለሌላቸው ንጹህ ትዳር፣ ልጅ ለሌላቸው ልጅ፣ ስራ ለሌላቸው ተመስገን የምትሉበትን ስራ ያድላቸው ይስጣቸው። በጸሎት አስቡናቸው ስም ብለው ተማጸኑትን የምሕረት የይቅርታ ባለቤት አባታችን ምሕረቱን ቸርነቱን ይላክልን። አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋህዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምእመናንን ያስታግስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ የመልሳቸው ሰብስባቸው ለቃሉን ተገዢ ያደርጋቸው። ለቅድስት ቤተ ክርስቲያን አስራት በኩራት የምታወጡ የተራ በምታበሉ የተጠማ የምታጠጡ መልካም ስራ ለምሰሩ ስጦታችሁን ለኃጢአት መደምሰሻ ለዲያብሎስ ደንመሻ ለመንግስት ሰማያት መሮሻ አድርጎ ይቀበልላችሁ። የዲያቢሎስ ሰራዊት ያላየውን መቀኛው ሰላዊ ያልተመለከተው ንጹህ እንጀራ ከሙሉ ጤንነት ጋር ያድላችሁ ይስጣችሁ። በጭንቀት ውስጥ ላላቸው የሚያስጨንቃችሁን ጠላት ከአይምሯችሁ ውስጥ አንስቶ ይጣልላችሁ ያስወግድላችሁ። በምሕረት እጁ ዳብሳችሁ የሚፈታተናችሁን የምታሸንፉበትን ለበላችንም ጸጋ በረከቱን ያድለን ይስጠን። የተራቡትን ያብላልን፣ የተጠሙትን ያጠጣልን፣ የተራቆቱትን ያልብስልን። በመከራ ያሉትን ከመከራ ሥጋ ከመከራ ነፍስ ይሰውራቸው፣ የጠበቃቸው ጋሻ መከታ ይሆናቸው። ምረቱ ቸርነቱ የበዛ ጾም ጸሎታችንን ይቀበልልን እንዲቀበልልን ለበረሃነትን ሳየው በሰላም በፍቅር በአንድነት በሃይማኖት በመግባባት በመረዳዳት በመደጋገፍ ሁላችንንም ያደርሰን። ፍቅር ሰላም ለሁላችንም ያድለን። በሀገራችን ውስጥ የገባውን ይህን ደም የሚያስፈስስ የሰውን ሕይወት የሚያስቀጥፍ የዲያብሎስን ሰራዊትን ጠራርጎ ያጥፋልን። ምስራቅ ምዕራብ ሰሜን ደቡ የገባውን አይኑን ጨለማጅግሮች ባንደበቱ እንዲዳርጎ አስሮ ያጥፋልን ያንሳልን፣ ያስወግድልን፣ እንደ ጉም እንደ ጭስ በተን አድርጎ ይጣልልን። አይነ ልቦናችንን ያብራልን፣ ይክፈትልን። ለቃሎ ተገዥ የሚያደርግን እሱ ከሚያቀው እኛ ከማናቀው አደጋ መከራ ይጠብቀን። እግዚኦ እግዚኦ እግዚኦ ከሚያስብል መከራ ይሰውረን። ስለ እናቱ ስለ ንጽሕት ስለ ቅዱስ ድንግል ማርያም ብሎ ይማረን ይቅርም ይበለን። ስለ ቅዱሳን መላእክት ብሎ ይማረን። ስለ ቅዱሳን ነቢያት ብሎ ይማረን። ስለ ቅዱሳን ሐዋርያት ብሎ ይማረን። ስለ ቅዱሳን ሰማዕታት ብሎ ይማረን። ስለ ቅዱሳን ጻድቃን፣ ስለ ቅዱሳን አበው፣ ስለ ህፃናቱ ምሕረቱ፣ ቸርነቱ ይበዛ ምሕረቱን ቸርነቱን ይላክልን። ስለ ጻዲቁ ስለ አቡነ ሰላማ ከሳተ ብርሃን ብሎ ይማረን። ስለ ጻዲቁ ስለ አቡነ አረጋዊ፣ ስለ አቡነ ትክለ ሃይማኖት፣ ስለ አቡነ ገብረ ክርስቶስ፣ ስለ አቡነ ሀብተ ማርያም፣ ስለ አቡነ እስትንፋሰ ክርስቶስ፣ ስለ አቡነ ሙሴ፣ ስለ አቡነ ዘራብሩክ ዘራ ብሩክ፣ ስለ አቡነ መልከ ጼዴቅ፣ ስለ ቅድስት ክርስቶስ ሰምራ፣ ስለ ቅዱስ ጊዮርጊስ መሃሪው ሩሩ ደጉ ቸሩ ጌታ ይቅር ይበለን ስለ ሰማይቱ ስለ ቅዱስ ጊዮርጊስ፣ የቅዱስ ጊዮርጊስ አምላክ ሰላምን ፍቅርን አንድነትን ለሁላችንም ያድለን ይስጠን። ተጻራሪ የዲያብሎስ ሰራዊትን የምናሸንፍበትን ሀይሉን ጸጋ በረከቱን ያድለን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት የምትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ነ።

አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ንጽሕት ወይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን፣ ኃጢአታችንን ሁሉ ያስተስርልን ዘንድ ለዘላለሙ አሜን። እግዚአብሔር ይመስገን። እንግዲህ ያው ከመንገድ እንደገባሁ ወደ ጸሎት ነው የገባሁት። እና አብረን እንድንጸልይ ስሙን እንድንጠራ የፈቀደልን አባት እግዚአብሔር ይክበር ይመስገን። እግዚአብሔር የተመሰገነ ይሁን። ጸሎት መሸብ ብዬ ነበረ። ለጸሎቱ ያደረሻለው የአብረን ተሳትፈናል። እግዚአብሔር በበረከት ይጎብኘን፣ ምረቱን ቸርነቱን ይላክልን፣ ሰላም ፍቅር ለሁላችንም ያድለን፣ ብርታት ይስጠን። ቃላትን የምናሸንፍበትን ኃይልን ይስጠን። ምረቱን ቸርነቱን ያብዛልን የምረት አባት የቅርታ ባለቤት እግዚአብሔር ይመስገን። እንግዲህ እኔም ቸኩዬ ቶሎ ነው የገባሁት። ያው ብዙዎች እንዲህ የምናትገባም ስትሉኝ ያ መንገድ ላይ ስለነበርኩ ነገር ግን እግዚአብሔር ይመስገን። ያው አብረን እንግዲህ አባታችንን ጠይቀነዋል ማለት ነው። መጨረሻ ምንድን ነው የቀረን? ኦ ሊቀ ኢየሱስ ክርስቶስ ስረይ ኃጢአቴ በኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ፍታ እግዚአብሔር ይባርከን። አሜን። ይደረግልን ይሆንልን። አሜን። እግዚአብሔር ይመስገን። ይሄ ነው። ይሄንን የማያገኙ ብዙ ወገኖቻችን ስላሉ ነው። ይሄንን የማያገኙ በዚህ መንገድ የማይሳተፉ በዚህ መንገድ የሌሉ የራቁ የሸሹ የወጡ ብዙ ወገኖቻችን አሉ። ስለዚህ እኛ ሳንወጣ ሳንሸሽ ስሙን ጠዋትም ማታም እየጠራን ክብሩን እንድንወርስ የፈቀደልን አባታችን እግዚአብሔር ይክበር ይመስገን። ስለዚህ ጸሎታችንን አድርሰናል። ደሞነ የነገ ሰው ይበለ ሌላ ውስጥ አልገባም። ጸሎት ብቻ ነው እንዳደርስ ቶሎ ውጭ የገባሁት። ስለዚህ እግዚአብሔር የተመሰገነ ይሁን። በርቱ። ያው ቸልተኝነት እንዳያጠቃን፣ ያው መበርታት አለብን፣ መጠንከር አለብን። ስለዚህ ከበረታን ጠላትን እናሸንፋለን፣ ካልበረታን ጠላት ያሸንፈናል። እና የሰላም ሌሊት የበረከት ሌሊት ያደርግልን፣ የበረከት ማለት ያደርግላችሁ። እግዚአብሔር ከሁላችን ጋራ ይሁን። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ይሁን አሜን።